ፍኖተ ብርሃን የብርሃን ማማ የስነ ምግባር የፍቅር ከተማ፣ በአንቺ ተምረናል ተቀርጸን አድገናል። መላኩ ጠብቁን ከጠላት ድነናል። ወመንፈስ ቅዱስ ናህዱ አምላክ አሜን ክርስቶስ ተነሳ ሙታን አሰሮ ለሰይጣን ሰላም ሆነ ክርስቶስ በታላቅ ኃይልና ስልጣን ከሙታን ተለይቶ ተነሳ ሰይጣንን አሰረው አዳምን ነፃ ወጣው ሰላም ከዛሬ ጀምሮ ሰላም ሆነ ተደረገ ክቡር አባታችን መላከ ብርሃን አእምሮ፣ የዚህ ታላቅና ጥንታዊ ቤተ መቅደስ ዋና አስተዳዳሪ ክቡር ሊቀ ጉባኤ ታረቀኝ፣ የዚሁ ታላቅ ደብር የስብከተ ወንጌል ኃላፊ ክቡር መላከ ሰላም ይህይስ፣ የዚህ ታላቅ ደብር ዋና ጸሐፊ፣ ክቡራን የጠቅላይ ቤተ ክህነት ልኡካን የተከበራቸው የአዲስ አበባ ሀገረ ስብከት ልኡካን ክቡር መምራችን አባታችን ከሊቃውንት የኔታ ሰናይ ድንሳ፣ የተከበራችሁ ሙሉ ሌሊቱን በምስጋና ያደራችሁ ሊቃውንተ ቤተክርስቲያን፣ የቤተክርስቲያናችን የምስጋና መሰረቶች ሰውና እግዚአብሔርን የምታገለግሉ ያዘነው ዓለም መጽናኛ የሰውና የእግዚአብሔር መገናኛ የሆናችሁ ክቡራን አጅንተ እግዚአብሔር ካህናት የምስራችን ወንጌል ለሰው ልጆች ጆሮ ለትውልድ አእምሮ የምታደርሱ ክቡራን መምህራን ወንጌል፣ የምስጢር ተላላኪዎች፣ የኪሩቤል ምሳሌዎች ዲያቆናት፣ በዚህ በዓል ላይ ከፍተኛ አገልግሎት ሰጡ ያረፈዳችሁ የደብሮ የሰንበት ትምህርት ቤት ወጣት ዘማሪያን ይህን ታላቅና ገናና በዓል ለማክበር ከሩቅም ከቅርብም ሀብተ እግዚአብሔር ጽዋችሁ፣ ረዴት እግዚአብሔር አቅርቧችሁ የተገኛችሁ ኦርቶዶክሳውያን ምዕመናን፣ ምዕመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ቅን ልቡና ትሑት ስብና ያላችሁ የነገ የቤተክርስቲያናችን ተረካቢዎች ሕፃናት፣ በዚህ ዕለት፣ በዚህ ሰዓት፣ በዚህ ቅዱስ ስፍራ የተገኛችሁ በሙሉ በእግዚአብሔር ስም እንደምን ሰነበታችሁ? ድምፃቸው አይሰማም። እንደምን አደራችሁ እንደምን አረፈዳችሁ። እንደደከማችሁ ይሰማናል። ቢሆንም የምናከብረው ትልቅ በዓል ስለሆነ ለተወሰነ ደቂቃ መታገስ ያስፈልጋል። ይህን ታላቅ በዓል እንድናከብር ለዚህ ዕለት ያደረሰን አምላካችን ክብርና ምስጋና ለስሙ ይሁን። የታላቁ የቤተ ክርስቲያን በዓል ለበዓለ ጰራቅሊጦስ ሁላችሁንም በሰላም፣ በፍቅር፣ በአንድነት እንኳን አደረሳችሁ አደረሰን። ለዚህ ዕለት ያደረሰንን አምላክ ሁላችሁም ከፍ አርጋችሁ እንድታመሰግኑ አክብረው ትጠይቃቸዋለሁ። እንደ እሱ አይደለም፣ በደንብ አርጋቸው አመስግኑ። ለዚህ ዕለት ያደረሰንን አምላክ እግዚአብሔር አምላካችን የተመሰገነ ይሁን። እስካሁን ሲደርስ የቆየው ስባተ እግዚአብሔር ሲቀርብ የነበረው ምስጋና ቋንቋ ርቆውን ሳንሰማው ቀርተን ካልሆነ በቀር በዓሉን በተገቢ መልኩ የሚገልጥ ዝማሬ በሊቃውንት አባቶቻችን በደብሩም ሰንበት ትምህርት ቤት ሲቀርብ ቆይተዋል። አሁን ለበዓሉ መጠናቀቂያ መቃረቢያ የሆነውን ትምህርተ ወንጌል ለአጭር ደቂቃ ከአስር ደቂቃ ላልበለጠ እንማራለን። እግዚአብሔር አምላካችን ምስጢሩን ማስተዋሉን እንዲያድለን የአምላካችን ቅዱስ ፈቃዱ ይሆንልን። ወአስተርአዮሙ ልሳና ተእሳት ክፉላት ከመ እሳት ዘይት ከፈል ወነበረ ዲበኩሎሙ ወተመሉ ኩሎሙ መንፈሳ ኃይል የእሳት ልሳኖች ታዩአቸው በእያንዳንዳቸውም ላይ ያደረባቸው። ሁሉም የመንፈስ ቅዱስን ኃይል ተሞሉ። የሐዋርያት ሥራ ምዕራፍ ሁለት ቁጥር ሶስት ላይ ተመዝግቦ የምናገኘው ኃይለ ቃል ነው። ወሰራይሁም ልሳናት ተእሳት ክፉላት ከመእሳት ዘይት ከፈል እንደ እሳት ላንቃ የተከፋፈሉ የእሳት ልሳኖች ታዩአቸው። ወነበረ ዲበ ኩሎሙ በእያንዳንዱም ላይ ያደረባቸው። ወተመሉ ኩሎሙ መንፈሳ ኃይል ሁሉም የመንፈስ ቅዱስን ኃይል ተቀበሉ ይላል ይህንን የጻፈልን ወንጌላዊው ሉቃስ በጊዜው የነበረ የተደረገውን ያየ በዛሬው ዕለት ለቤተ ክርስቲያን ከተሰጠው ጸጋ የተካፈለ ከአራቱ ወንጌላት አንዱን የጻፈልን ወንጌላዊው ሉቃስ የዛሬውን በዓል አስመልክቶ የመሰከረው ነው የዛሬው በዓል በዓለ ጰራቅሊጦስ ወይም በዓለ መንፈስ ቅዱስ ይባላል። የዛሬው በዓል በጣም እጅግ ትልቅና ገናና በዓል ነው። ከጌታችን ዘጠኝዋ ቤተ በዓላት አንዱ ነው። በዛሬው ዕለት ቤተክርስቲያናችን አንደበቷ የተፈታበት ሰማያዊ ኃይልን፣ ሰማያዊ ዕውቀትን፣ ዘላለማዊ ጸጋና በረከትን የተቀበለችበት ዕለት ነው። ነገሩ እንዲህ ነው። ሁላችሁም እንደምታውቁት አምላካችን የሰው ልጆችን ለማዳን በገባ የመረጥ ቃል ኪዳን በሰጠው ተስፋ መሰረት ከሰማይ ወርዷል። ከድንግል ተወልዷል። 33 ዓመት ከሶስት ወር በዚህ ምድር ላይ ቆይቷል። በተለይም ሶስት ዓመት ከሶስት ወሩ የትምህርትና የታምራት ጊዜ ይባላል። ትምህርቱን በቤተ መቅደስ፣ ታምራቱን በግልጽ በአደባባይ ያደረገበት ጊዜ ነው። ድዌያነ ስጋን በታምራት ድዌያነ ነፍስን በትምህርት እየፈወሰ ተመላልሷል። አይን ለሌላቸው አይን፣ እጅግር ላጡ እጅግር በነፃ እያደለ በምድር ላይ ሶስት ዓመት ከሶስት ወር ቆይቷል። ይህንን ትምህርቱን፣ ታምራቱን ከጨረሰ በኋላ ሁላችንን ለማዳን በቀራኒዮ አደባባይ ላይ በመስቀል ተሰቅሎ ስጋውን ቆርሶ ለምግብነት ደሙን አፍሶ ለመጠጥነት ሰጥቶናል። አምስት ሺህ ከአምስት መቶ ዘመን በኃጢአት ስርዓት በዲያብሎስ ባርነት ተይዞ ተገንዞ ይኖር የነበረ የሰው ልጅ ከሞት ባርነት ከመቃብር ተገዥነት ነፃ ወጥቷል። ከመስቀል ወርዶ በዮሴፍና በኒቆዲሞስ አማካኝነት ወደ መቃብር ወርዷል። ሶስት መዓልት ሶስት ሌሊት በከርሰ መቃብር አድሮ መቃብር የሚከፍትለት ድንጋይ የሚያነሳለት እንደ አላዛር ከመቃብር የሚጠራው ሳይፈልግ መቃብሩ እንደታተመ ደንጊያው እንደተገጠመ ሞትን ድል አድርጎ ተነስቷል። ደስ ይበላችሁ ምእመናን። ይህንን የቤተ ክርስቲያናችን ሊቅ ቅዱስ አትናቴዎስ እንዲህ በማለት ገልጾታል። አስተፈረ ኀጢአተ በዲበ ምድር ወሰዓረ መርገመ በዲበ ዕፀ መስቀል ወአውጠለ ሞተ በውስተ ሲኦል ወነሰተ ሙስና እሙስተ መቃብር በምድር ላይ ኀጢአትን አሳፈረ፣ በመስቀል ላይ መርገማችንን ሻረ፣ በመቃብርም ፈርሶ በስብሶ መቅረትን አስቀረልን። የሰውል ባርነት፣ የመቃብር ተገዥነት ከእኛ ጫንቃ ላይ እንዲወገድ አደረገ ይለዋል። ይህን ያደረገ አምላካችን ትንሣኤውን ገልጦ መነሳቱን አረጋግጦ አርባ መዓልት አርባ ሌሊት በዚህ ምድር ላይ ቆይቷል። ደቀ መዛሙርቱ የተወጋ ጎኑን የተቸነከረ እጅና እግሩን እንዲያዩ እንዲዳስሱ በማድረግ ትንሣኤውን ከገለጠ ካረጋገጠ በኋላ በአርባኛው ቀን በአባሌ መላእክት በምስጋና ወደ ሰማይ አድርጓል። ሰማይ ተከፍቷል። ወደ ሰማይ በመውጣቱ የእኛን ሰማያዊ ሕይወት አሳይቶናል። መላእክት አሮ ውሃተ መኳንንት ወይትራ ውሃትን ለህን ፍጥረት ከጥንት የነበሩ የሰማይ ደጆች ከፈቱ፣ መኳንንት ደጆችን ክፈቱ፣ የክብር ንጉሥ ይግባ እያሉ እያመሰገኑት ወደ ሰማይ አድርጓል። ወደ ሰማይ ሲያርግ ደቀ መዛሙርቱ እያዩት እየተመለከቱት ነበር። እጁን አንስቶ ባርኳቸዋል። ከፃዊ ህይወትነት እስከ ፓትርያርክነት ያለውን ስልጣነ ክህነት ለቤተ ክርስቲያን ሰጥቷል። ይህንን ሰጥቶ ወደ ሰማይ ሲያርግ! እና ትምህርቶ ለዓለም የሚዳረስበትን ኃይለ መንፈስ ቅዱስን ለቤተ ክርስቲያን ሊያድል ቃል ገብቷል፣ ተስፋ ሰጥቷል። ደቀ መዛሙርቱም አንትሙሰ ንበሩ አገረ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ እማርያም፣ እናንተ እስከ አርያም ኃይልን እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ ብሏቸው ነበር። አንትሙሰ ሰማዕቱ ለዝንቱ ነገር ከሞት ለመነሳቴ ሞትን ድል ነስቼ ወደ ሰማይ ለማድረጌ ምስክሮቹ እናንተ ናችሁ። ነገር ግን ሰማያዊ ኃይልን እስከምታገኙ ድረስ በኢየሩሳሌም ተቀመጡ። አንትሙሰ የተጻውም ኢየሩሳሌም ከሰማይ ከላይ ከአርያም ኃይልን እስክትለብሱ ድረስ ከኢየሩሳሌም አትውጡ የሚል ትእዛዝ ሰጥቷቸው ነበር። ይህንን ትእዛዝ ተቀብለው እርገቱን በዐይናቸው አይተውና ተረድተው ወደ ኢየሩሳሌም ተመልሰዋል። ከእርገቱ እስከ አስር ቀን ድረስ በኢየሩሳሌምም ተቀምጠዋል። ጌታችን የተናገረውን የማያስቀር፣ የማያደርገውን የማይናገር፣ ሐሰት በአንደበቱ የሌለበት እውነተኛ አምላክ ስለሆነ ለሐዋርያት የሰጠውን ተስፋ በዛሬው ዕለት መንፈስ ቅዱስን በመላክ ፈጽሞታል። ደስ ይበላችሁ ምእመናን። ስለዚህ የዛሬ ዕለት ለቤተ ክርስቲያን መንፈስ ቅዱስ የወረደበት ዕለት የቤተ ክርስቲያን አንደበቷ የተፈታበትና ሰማያዊ ኃይልን የተጎናጸፈችበት ዕለት ነው። እንደ ዓለት የጠነከረ እንደ ዓለት እንደ ብረት የጠጠረ የአይዛበል ልቡና መስበር፣ ማፍረስ፣ መደምሰስ የሚችሉበትን ኃይል ቅዱሳን ሐዋርያት ከመንፈስ ቅዱስ ተቀብለዋል። ሐዋርያው ቅዱስ ሉቃስ በሐዋርያት ሥራ ምዕራፍ ሁለት እንዲህ በማለት ጽፎታል። ወአመ ተፈጸመ መዋዕለ ጰንጠቆስቴ እንዘ ያለው ሁሎሙ ህቡረ አሃተኔ መጻ ግብተ ድምፅ ከመድምፀ ነፋሳ ውሎ ወመራ ሁሉ ቤተ አባለው ይነብሩ። ጰንጠቆስቴ የተባለው ቀን በተፈጸመ ጊዜ ሁሉም በአንድነት በጽርሐ ጽዮን ተሰብስበው ሳሉ ድንገት እንደ አውሎ ነፋስ ያለ ድምፅ ወደ እነሱ መጣ። ወመራ ሁሉ ቤተ ሀባለው የነበሩ በአንድነት ተቀምጠው የነበሩበትን ቤት ሞላው ይላል። መንፈስ ቅዱስ ነው ክርስቲያኖች፣ በቅዱሳን ሐዋርያት ላይ ያደረ፣ ለቅዱሳን ሐዋርያት የተሰጠ የተገለጠ መንፈስ ቅዱስ ነው። በአውሎ ነፋስ አምሳል የመጣው ነፋስ ታውቃላችሁ፣ ገረባውን ከፍሬ ፍሬውን ከገረባ የሚለይ ነው። እንዲሁም ገረባ የሆነውን ኃጢአት፣ በደል፣ ርኩሳት ከሰው ልጆች የሚለየው የረከሰውን የሚቀድሰው መንፈስ ቅዱስ በነፋስ አምሳል ወደ ቅዱሳን ሐዋርያት ወደ ጽርሐ ጽዮን ወረደ ነው የሚለን ክርስቲያኖች። መንፈስ በየትኛውም ቦታ ይወርዳል። መንፈስ ቅዱስ ግን የሚወርደው ቅዱሳን ሐዋርያት ባሉበት ነው። መንፈስ በአስማተኞች ቤትም ይወርዳል። መንፈስ ቅዱስ ግን ቅድስና በሞላበት በቅዱሳን ሐዋርያት አንድነት ነው የሚወርደው። ቅዱሳን ሐዋርያት በአንድነት ነበሩ ነው የሚለን። የመንፈስ ቅዱስ ማደሪያ ለመሆን አንድነትን ገንዘብ ማድረግ ያስፈልጋል። በመለያየት ባለንበት ሁኔታ መንፈስ ቅዱስ በእኛ ላይ ሊያድር አይችልም። መንፈስ ቅዱስ በሁሉም ላይ ያደረው የወረደው በአንድነት ሳሉ ነው የሚለን። በዚህ ህብረት ውስጥ ለቃል ርደት፣ ለስጋ እርገት ምክንያት የሆነችው ሰውና እግዚአብሔርን ያገናኘችው መሬታችን ቅድስት ድንግል ማርያም ነበረች። እስቲ አክብሯት፣ አክብሯት። ሁላችሁም መፍትሄ ካላችሁ። ያው መብራቱ እየሄደ ነው፣ እናንተም እየሄዳችሁ ነው፣ ወይስ አላችሁ? የመብራቱ መሄድ ችግር የለውም። የናንተ መሄድ ነው የሚያሳስባት ቤተክርስቲያንን። አላችሁላችሁም ባንድነት ሳሉ በሁሉም ላይ መንፈስ ቅዱስ ወረደ ነው የሚለን በአውሎ ነፋስ አምሳል ወረደ። ወአስተርአዮሙ ልሳናተ እሳት ክፉላት ከመ እሳት ዘይት ከፈል እንደ እሳት ላንቃ በእሳት አምሳል በሐዋርያት ላይ ወረደ የተከፋፈሉ የእሳት ልሳኖች መስሎ በሐዋርያት ላይ ወረደ ነው የሚለን። በሁለት መልክ ነው የወረደው አንደኛ፣ በነፋስ አምሳል ሲሆን ሁለተኛው በእሳት አምሳል ነው። በምን አምሳል ወረደ አልኳችሁ? በነፋስና አሃዱ ዘይት ገሰስ ወአዱ ዘይት ረአይ። አንዱ በማይታይ አንዱ ደግሞ በማይዳሰስ ነፋስ አምሳል። ነፋስ አይታይም፣ እሳት ደግሞ አይዳሰስም። መንፈስ ቅዱስም ረቂቅ ስለሆነ በማይታይ በነፋስ አምሳል ኃያል ስለሆነም ደግሞ በማይዳሰስ በእሳት አምሳል ጥሬ የሆነውን ዓለም ሊያበስለው የረከሰውን ዓለም ሊቀድሰው በዛሬዋ ዕለት ያን ጊዜ ግንቦት 18 ቀን መንፈስ ቅዱስ ለቤተ ክርስቲያናችን ወርዷል። ደስ ይበላችሁ ምእመናን። በፍርሃት ሲናጥና ሲናወጥ ሲደነግጥ ሲሸበር የነበረው የሐዋርያት ልቡና፣ ወተመሉ ኩሎሙ መንፈሳ ኃይል፣ ሁሉም የመንፈስ ቅዱስን ኃይል ተቀበሉ ነው የሚለን። ዓለምን እንዳይፈሩ ሰይፍ የታጠቀውን ጦር የሚመዘውን ዓለም እንዳይፈሩት እንዳይደነግጡለት፣ በዛሬው ዕለት የመንፈስ ቅዱስን ኃይል ተቀበሉ ነው የሚለን። ያንን ነው እያከበርን ያለ ነው። ደስ ይበላቸው ኦርቶዶክሳውያን። እና የዛሬዋ ዕለት የቤተ ክርስቲያን የልደት ቀን ትባላለች፣ በሊቃውንት አባቶቻችን መንፈስ ቅዱስን ያገኘንባት ዕለት ስለሆነች ከዚያች ዕለት ጀምሮ መንፈስ ቅዱስ በኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን በሳምንትና በወር ሳይሆን በየዕለቱ ነው የሚወርደው። ዕለት ዕለት ቅዳሴው ሲቀደስ መስዋዕቱ ሲሰዋ የምንለው ይህንን ነው፣ ሚመጠን ዛቲ ዕለት ግርምት ወይጽብት ዛቲ ሰዓት እንተባቲ ወርድ መንፈስ ቅዱስ እመልልተ ሰማያት ወይጸልሎ ለዝንቱ መስዋዕት በጽሙና ወበፍርሃት ቁሙ ነው። ናሚላን ይቺ ሰዓት ምን ያህል የምታስፈራ ሰዓት ናት! ይች እለት ምን ያህል የምታስፈራ ዕለት ናት! መንፈስ ቅዱስ ከሰማይ ሰማያት የሚወርድባት መስዋዕቱን የሚያከብርባት የሚለውጥባት፣ ህብሱን ስጋ መለኮት ወይኑን ደመ መለኮት የሚያደርግባት ይች ዕለት የምታስፈራ ናት ይላታል ቤተ ክርስቲያናችን። ኦርቶዶክሳዊ ተዋህዶ ቤተ ክርስቲያናችን በመንፈስ ቅዱስ ታጥራና ተከብራ የምትኖር ቤተ ክርስቲያን ናት። በክርስቶስ ደም የከበረች በመንፈስ ቅዱስ የታጠረች ናት። ይህንን አስመልክቶ የቤተ ክርስቲያን ሊቃውንት እንዲህ በማለት ይዘምራሉ። ታቦተ ህጉ ለእግዚአብሔር በካህናት እፅርት ወበመንፈስ ቅዱስ ክልል። የእግዚአብሔር የቃል ኪዳኑ ታቦት በካህናት የተከበበች በመንፈስ ቅዱስ የታጠረች ናት ይላል። ደስ ይበላቸው ኦርቶዶክሳውያን በሆነ ስለዚህ፣ በዚህ መልኩ ቅዱሳን ሐዋርያት በመንፈስ ቅዱስ ተቃኝተውና ተሞልተው የመንፈስ ቅዱስን ጸጋ በተቀበሉበት ሰዓት ወአሃዙ ይንርቡ በነገረ ሁሉ በአሃውርት በከመ ከፈሎሙ መንፈስ ቅዱስ፣ መንፈስ ቅዱስ እንደያደላቸው መጠን በየሀገሩ ቋንቋ ይናገሩ ጀመር ነው የሚለን ትምህርት ቤት ገብተው የቋንቋ ትምህርት ተምረው አይደለም። ማን ገልጦላቸው ነው? በዛሬው ዕለት የወረደው መንፈስ ቅዱስ ሀብተ ጸጋ፣ ሀብተ ኃይል፣ ሀብተ ረዴት፣ ሀብተ ልሳን፣ ሀብተ ቋንቋ ተሰፍሮ ተቆጥሮ የማያልቅ ጸጋና በረከትን ለቅዱሳን ሐዋርያት ሰጥቷቸዋል። ይናገሩ ጀመር ነው የሚለን እንደዚያ ይናገሩ ይመሰክሩ በነበረበት ሰዓት ከየቦታው በዓለ ሰዊት የተባለውን በዓል ለማክበር የተሰበሰቡ አይሁድ ይህንን የሐዋርያትን ንግግር በየሀገራቸው ቋንቋ ይሰሙ ነበር። ዛሬ ቋንቋ ችግራችን ሆኗል፤ ለመጣላታችን፣ ለመለያየታችን፣ ለመባላታችን፣ ለመከፋፈላችን ምክንያት ሆኗል። በዛሬው ዕለት ግን ለቅዱሳን ሐዋርያት በአንድነት ለማመስገንና የእግዚአብሔርን ክብር በልዩ ልዩ ቋንቋ፣ የዓለም ቋንቋዎች ለመግለጥ ለቤተክርስቲያን ተሰጥቷል። ቋንቋ ለቤተ ክርስቲያን ጥያቄዋ አይደለም። ቤተ ክርስቲያንን የሚያግባባት ከዓለም ጋር የሚያስማማት ቋንቋ ሳይሆን በለዋ ላይ ያደረ መንፈስ ቅዱስ መሆኑን መርሳት የለብንም ክርስቲያኖች። ስለዚህ በዛሬው ዕለት በዓለም ሁሉ ቋንቋ በግልጥ በአደባባይ፣ በአይዛ ፊት የመሰከረችው ቤተ ክርስቲያን ናት። ያንን ምስክርነት ስትሰጥ የተሰበሰቡት ሁሉ ያደንቁ ነበር እፎ እንከ ንሰምዖሙ ይነብቡ በነገረ ባሐውርቲነ እንዘ ፍጥረትነ ጳርቴ ወሜድ። እኛ የፋርስና የሜዶን ሰዎች ስንሆን እንዴት በየቋንቋችን ይናገራሉ በማለት ይደነቁ ነበር። ከሮም የመጣን ከእስያ፣ ከፍርግያ፣ ከሊቢያ፣ ከቀጶዶቅያ፣ ከልዩ ልዩ የዓለም ቦታዎች የተሰበሰብን ስንሆን እንዴት በቋንቋችን ሲናገሩ እንሰማቸዋለን። ይህ ለተሰበሰቡት ህዝቦች ድንቅ ነበር፣ ለቅዱሳን ሐዋርያት ግን ድንቅ አይደለም። ምክንያቱም መንፈስ ቅዱስን ተቀብለዋልና፣ ደስ ይበላቸው ኦርቶዶክሳዊ። ታዲያ በዚህ ሁኔታ ላይ ከፊሎቹ ደግሞ እሉስ ጻይፈ ጸጉ ወሰኩሩ፣ እኒስ የወይን ጠጅ ጠጥተው ሰክረዋል ይሉ ነበር። የሰከሩት በወይን ጠጅ ሳይሆን መንፈስ ቅዱስን በመቀበል ነበር ክርስቲያኖች መንፈስ ቅዱስን ተቀብለው በእውቀት ሰክረው ነበር። እውነት ነው ማርያም በእምነት ሰክረው ነበር፣ በጸጋ ሰክረው ነበር፣ በበረከት ሰክረው ነበር። በወይን ጠጅ ግን አይደለም። ታዲያ እንደዚያ ሲሉ ቅዱስ ጴጥሮስ በዛሬው ዕለት ተነስቶ እናንተ የገሊላ ሰዎች ከልዩ ልዩ ቦታም የተሰበሰባችሁት፣ እኛ ሰክረን አይደለም። እስመነግ ቢሆሩ ሰዓቱ ገና ጠዋት ነው፣ ወዲሁ ሰለስቱ ሰዓት ረፈድ እንኳን ቢባል ገና ሶስት ሰዓት ነው። ነገር ግን መንፈስ ቅዱስ በእኛ ላይ ስላደረ መንፈስ ቅዱስ ምስጢሩን ጥበቡን ስለገለጠልን እንጂ ሰክረን አይደለም በማለት የመንፈስ ቅዱስ ጸጋ ሞልቶት አንደበቱ በቋንቋ ልቡና አእምሮ በእውቀት ተሞልቶለት እንደ ብረት ወንጌል መዶሻነት እየፈረከሰ በዛሬው እለት ሶስት ሺህ ሰዎችን አሳምኗል። ቅዱስ ጴጥሮስ ሰላሳ ደቂቃ ባልሞላ ስብከት ሶስት ሰዎች ለቤተ ክርስቲያን ተጨምረዋል። ከዚህ የተነሳ የዛሬው እለት የቤተ ክርስቲያን የልደት ቀን ነው። ይህም እግዚአብሔር በሰጠው ተስፋ የተፈጸመ ነው። የዚህ ዓለም ችግሩ የሰው ልጅ ትልቁ ችግር ከመንፈስ ቅዱስ መለየቱ ነበር። በኦሪት ዘፍጥረት ምዕራፍ ስድስት ቁጥር ሶስት ላይ ወይ ነበር መንፈስ ላይለ ጓለ እመሕያው ስመዘ ስጋ እሙንቱ፣ ከዚህ በኋላ መንፈስ በሰው ልጆች ላይ አያድርም፣ እነሱ ስጋውያን ደማውያን ናቸውና ብሎ እግዚአብሔር ከሰው ልጆች መንፈሱን አንስቶ ነበር። ቅዱስ መንፈሱን ያጣው ልጅነቱን የተነጠቀው የዓለም ከመንፈስ ቅዱስ ርቆ በበደል በኃጢአት በርኩሰት ተጨማርቆ ይኖር ነበር። በዛሬው ዕለት ግን ነቢዩ ኢዩኤል እንደመሰከረ በትንቢተ ኢዩኤል ምዕራፍ ሁለት ቁጥር ሀያ ዘጠኝ እንደተመዘገበው ወይም ድርዝ መዋይል ይግሬ እግዚአብሔር እሰውጥምና መንፈሴ ዲበኩሉ ዘ ስጋ ከዚህ በኋላ መንፈሴን በስጋ ለባሽ ላይ አፈሳለሁ። ወይትነበዩ ደቂቅክሙ ወአዋልድክሙ ወንዶች ልጆቻቸውም ሴቶች ልጆቻቸውም ትንቢት ይናገራሉ ሕልም ያለማሉ ተብሎ የተነገረው ትንቢት እንዲፈጸም በዛሬው ዕለት መንፈስ ቅዱስ ለቤተ ክርስቲያን በእሳትና በነፋስ አምሳል ወርዷል። ስለዚህ በዚያ በመንፈስ ቅዱስ ኃይል ተቃኝታ ቤተ ክርስቲያን ጉዞ እንጀምራለች። ዓለምን የማረከችው ያንበረከከችው፣ ዓለም የልቡላውን እጅ ዘርግቶ እንደተማረከ በመግለጥ ቤተ ክርስቲያንን የተከተላት በመንፈስ ቅዱስ ኃይል እንጂ በመሳሪያ አይደለም፣ በጉልበት አይደለም። ዛሬም መንፈስ ቅዱስ ቤተ ክርስቲያንን የሚመራት የሚያኖራት ደጆቿ እንዳይዘጉ ምዕመናን እንዳይጠፉ ድል እንዲያደርጉ እንዲያሸንፉ የሚያደርገው ቤተ ክርስቲያን በዛሬው ዕለት የተቀበለችው የመንፈስ ቅዱስ ኃይል ነው። በዚህ ኃይል ተቃንተን ጸንተን መኖር ከሁላችን የሚጠበቅ ነው። እንዲሁ ዝም ብሎ የዓለሙ መንፈስ ሊነዳን አይገባም። በመንፈስ ቅዱስ በተቃኘ በጸጋ እግዚአብሔር በተሞላ ሃይማኖት ጸንተን በርትተን መኖር ላይ ከእያንዳንዳችን የሚጠበቅ ነውና የዛሬው ዕለት አንደበት ያልነበራት መራሷ ያረታ አንደበቷ ያልተፈታ ቤተ ክርስቲያን አንደበቷ ተፈቶ መራሷ አረቶ በዓለም ቋንቋ መመስከር የቻለችበት ዕለት ነው። ያ ያን ጊዜ የጀመረችው ምስክርነት ዓለም እስከሚያልፍ ይቀጥላል። በሰው አልተጀመረም። አምላካችንም ሲያስተምር ያለው እስመ ኢኮንክሙ አንትሙ ዘተነብቡ አላ መንፈሰ አቡክሙ ሰማያዊ ውእቱ የተናገር በላዕሌክሙ። ወደ አይዛብ በወጣችሁ ጊዜ ምን እንናገራለን ብላችሁ አትጨነቁ። የምትናገሩ እናንተ አይደላችሁም፣ በእናንተ ላይ ያደረ የአባቴ የባሕርይ ሕይወቱ መንፈስ ቅዱስ በእናንተ ላይ አድሮ ይናገራል ና ያለው በዮሐንስ ወንጌል ምዕራፍ 14 ከቁጥር 16 ጀምሮ። ቀደም ሲል እንዲህ ተስፋውን ሰጥቶ ነበር። ዋነ እስዕሎ ለአብ ይፌኑ ለክሙ ጰራቅሊጦሳ ካላ ዘየሃሉ ምስሌክሙ ለዓለም። እነሆ እኔ አጽናኙ ልልክላችሁ ዘንድ አብን እለምነዋለሁ። ከእናንተ ጋር ለዘላለሙ የሚኖር አጽናኝ ወደ እናንተ ይመጣል። ወደ እናንተ ይመጣል፣ ከእናንተ ጋር ይኖራል። የሙት ልጆች እንድትሆኑ አልተዋችሁም በማለት ተስፋ ሰጥቶ ነበር። የሰጠውም ተስፋ በዛሬ ዕለት ፈጽሞታል። ቤተክርስቲያን የቆመችው በዚያ ተስፋ ላይ ነው የተመረኮዘችው። የሚሰበር የሸንበቆ ምርኩዝ አይደለም፤ በመንፈስ ቅዱስ ኃይል በርትታ ነው በዓለም ፊት የምትቆመው። ዛሬ እዚህ ታሳስበን የምናመሰግነው በምግብና በመጠጣ አይደለም፤ በመንፈስ ቅዱስ ኃይልና በርታት ነው። አባቶቻችን ሀራ ሰዓት ቅዱስ ቅዱሱ ነው። መላእክትን የሚመስሉት በመንፈስ ቅዱስ ስለተቃኙ ነው። መመራን በመፀንተው የሚኖሩት በመንፈስ ቅዱስ የተሞሉ ስለሆነ ነው። ስለዚህ መንፈስ ቅዱስ በሁላችን ላይ አድሮ እንዲኖር ተሰቶናል። ቅዱሱን መንፈስ ሳናሳዝን በቅድስና መመላለስ ከአጢአቱ፣ ከሩክሰቱ፣ ከበደሉ፣ ከጥላቸው፣ ከበቀሉ፣ ከዘረኝነቱ፣ ከመለያየቱ መለየት ያስፈልገናል። ዓለምን አንድ የሚያደርግ ቅዱስ መንፈስ ለቤተ ክርስቲያን ተሰጥቷል። በዚያ በቅዱሱ መንፈስ አንድ ሆነን ፀንተን መኖር ከሁላችን የሚጠበቅ ነው። በቅዱስ መንፈሱ ጸንተን እንድንኖር እግዚአብሔር አምላካችን ይርዳን። ሰዓቱ እየሄደ እየረፈደ፣ እናንተም እየደከማቸው ስለሆነ በተለይም ደግሞ የቃል ኪዳኑን ታቦት አክብረው በፊታችን የቆሙ አባቶቻችን፣ ሙሉ ሌሊቱን የቆሙ ሊቃውንት አሉና ትምህርቱ ሳምንቱን ሰሙነ መንፈስ ቅዱስ ስለሚባል በሰፊው ስለሚሰጥ እኔ እዚህ ላይ ይበቃኛል። ያስተማረን የመከረን የአባቶቻችን አምላክ ለሁሉ እግዚአብሔር ክብርና ምስጋና አለ። ስሙም ጸጋ መንፈስ ቅዱስ በሁላችንም ላይ ይደርብን። ሰላም አሉ። ደህና አርፍዱ። መልካም ቀን ይሆንልን። በመመራችን ላይ አድሮ ያስተማረን የመከረን እግዚአብሔር አምላክ ስሙ የተመሰገነ ይሁን።